ፊሶን ሪል ስቴት በቦሌ በሻሌ አያት ዞን 5 የሚገኝ 45000 ካሬ ላይ ያረፈ ዘመናዊ የመኖሪያ መንደር ከስቱዲዮ ጀምሮ ከባለ አንድ እስከ ባለ ሶስት መኝታ ክፍል አፓርትመንት፣ ቅንጡ ጂ ፕላስ ቪላዎችና ታውን ሃውስ በውስጡ ያካተተ ግቢ አፓርትመንቶቻችን፣ የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ ሶስት ቤዝመንት ፓርኪንግ፣ ሁለት ሊፍት 24 ሰዓት ተጠባባቂ ጄኔሬተር ሰፊና አስተማማኝ መኪና ማቆሚያና በደህንነት ካሜራዎች የታገዘና ብቃት ባለው የህንፃ አስተዳደር የተሟሉ ናቸው። ጂፕላስቱ ቪላችን በውስጡ ስድስት መኝታ ቤቶች፣ ሰባት መታጠቢያ ቤቶች፣ ሁለት ሳሎን እንዲሁም አንድ ባህላዊና አንድ ዘመናዊ ኩሽና በውስጡ የያዘ ሲሆን በ340 ካሬ ላይ ያረፈ ሶስት መኪና ማቆም የሚያስችል ሰፊ ቦታ ያለው ነው። ጂ ፕላስ ቱ ታውን ሃውስ አምስት የመኝታ ቤት ስድስት መታጠቢያ ቤቶች እንዲሁም አንድ ባህላዊና ዘመናዊ ኩሽና በውስጡ የያዘ ሲሆን በአንድ መቶ ዘጠና ካሬ ላይ ያረፈ ሁለት መኪና ማቆም የሚያስችል ሰፊ ቦታ ያለው ነው። በአጭር ጊዜ ውስጥ ለመረከብ ቤቶቻችንን መጥተው የግሎ እያድርጉ የገንዘብ ገንዘብነቱ እንዲህ አይነት ቅርስ ላይ ሲያውሉት ነው። አሁኑ ነው በስልክ ቁጥር 0952788 ወይም 0952797979 ይደውሉልን። ፊሶን ሪል ስቴት። ይህ አዋዜ ሰበር ነው። በፕሬዚደንት ዶናልድ ትራምፕ የሰማይ በሯ የተዘጋባት የላቲን አሜሪካ ቬንዙዌላ ሌቱን ያለ ፍንዳታ ማደሯ አልሰማም በአሜሪካው ልዕለ ኃያል መሪ ማኅበራዊ ሚዲያ ትእዛዝ በላዩና በዙሪያ ያለው ሰማይ የመዘጋቱን እርምጃ ውጭ ጉዳይ ሚኒስቴር መስሪያ ቤቷ የቅኝ ገዢ ዛቻ ሲል ኮንኖታል። ቬንዙዌላ አለመግለጫው ቬንዙዌላ የአየር ሉዓላዊነቷን ለማገድ የተደረገውን ዛቻ በቬንዙዌላ ህዝብ ላይ የተቃጣ ሌላ ልክ የለሽ ሕገወጥና የማናህለኝነት ጠብጫሪነት አድርጋ በመቁጠር ክፉኛ ተዋግዘዋል ይችላል። ትራምፕ በትናንትናው ዕለት በማኅበራዊ ገጻቸው በታወቀ ቁም ጽሕፈታቸው ካፒታል ሌተር ሲያስጠነቅቁም አየር መንገዶች፣ አብራሪዎች፣ የእጽ ነጋዴዎችና የሰው ንግድ አዘዋዋሪዎች ሁሉ ከቬንዙዌላ በላይና ዙሪያ ያለው የአየር ክልል ሙሉ በሙሉም እንደተዘጋ ቁጠሩ ማለታቸው አይዘነጋም። የፕሬዝደንቱ ማስጠንቀቂያ የመጣው ለሳምንታት ያህል ተከታታይ የአሜሪካ ባለሥልጣኖች የምድራችንን ቁጥር አንድ የነዳጅ ዘይት ክምችት ባለሀብት የሆነችውን ቬንዙዌላ ክፉ ምጣት ሊያገኝሽ ነው በማለት ሲዝቱባት ከቆዩ በኋላ ነው። በተገኙበት አሜሪካ መዳፍ ውስጥ እንዲወድቁ ለረዳ መንግሥትም ሆነ ግለሰብ የ50 ሚሊዮን ዶላር ወሮታ ግንባራቸው ላይ የተተመነባቸው እርሰ ብሔር ማዱሮ ታዳኝ ናቸው። ትራምፕ የእጽ ዝውውርን ለመፋለም ነው ቢሉም ኤክስፐርቶች ግን የአሜሪካንን አስፈሪ የባህርና የአየር ኃይል ክንድ በሀገሪቱ ውሃና ሰማይ ላይ አነባብረው የወደሩት ፕሬዚደንት ዶናልድ ትራምፕ የማዱሮን መንግሥት በሕገ ወጥ መንገድ ከሥልጣን ለመገርሰስ ነው ይላሉ። አሜሪካ ዩኤስ ኤስ ጄራልድ ፎርድ የተሰኘችውን የምድራችንን እጅግ ዘመናዊ እጅግ በውድ የተሠራችና እጅግ ቀሳፊ የሆነች አውሮፕላን ተሸካሚ የብረት ደሴት እስከ ተዋጊ የብረታ ብረት ግልገሎቿ ወደ ካሪቢያን ባሕር ከላኩ ሰንብተዋል፣ ከአራት ሺህ በላይ የባሕር ኃይል ተዋጊና ሠራተኞች ጋር። ሰው አልቦችን ጨምሮ ዘጠና የተለያዩ ስብጥር ደምሳሽ የጦር ጀቶችን በደረቷ የደረደረችው ዩኤስኤስ ጄራልድ ፎርድ 13 ቢሊዮን ዶላር የወጣባት ማሽን ናት። በአውሮፕላን ተሸካሚዋ ዙሪያ የወደረው የአሜሪካ የውሃ ጦር ግድግዳ ውስጥ የተሰገሰገው ተወርዋሪ ሰራዊት ቁጥር 15 ሺህ መሆኑ ታውቋል። ከከበደ የአየር ድብደባና የባህር ድብደባ እየታጀበም በማናቸውም ሰዓት የቬንዙዌላን የብስ ለመቆጣጠር መዝመት የሚችል ኃይል ነው። ፕሬዝደንት ዶናልድ ትራምፕ አየሩን ቆልፍ ያሉ ያሉት የሰላሳ ሚሊዮኖች አገር በሆነችው ቬንዙዌላ ዙሪያ እንዲህ ዓይነት የጦር ካቴና ካጠልቆ በኋላ ነው። የሳቱ ከበባ ሰማዩንም ሳይዘጋው በፊት ከዛሬ ነገም ወደሆነ አገር የሙጥኝ ጥየቃ ከአሁን አሁን ሾለኩ ተብለው የተጠበቁት ማዱሮ አላደረጉትም። በዚህ ሰዓት በሀገራቸው ውስጥ ይገኛሉ። ማዱሮ ከትራምፕ መግለጫ አንድ ቀን ቀደም ብሎ ባደረጉ ንግግር አሜሪካ በቬንዙዌላ የጦር ጣልቃ ገብነት ለመካሄድ የሚያስችላትን ቅጥፈትና ሰበቦች እየደረደረች ነው ሲሉ ከሰዋት ነበረ። አሜሪካ በዚህ ሳምንት ነበረ ከማዱሮ ጋር የተሳሰረ ያለችውን ካርቴል ዴሎስ ሶሌሳ የፀሐይ ልጆች የተሰኘ ዕጽ አመላላሽ ድርጅት የሽብር ድርጅት ስትል የፈረጀችው ቬንዙዌላ ይህንን ስም ያወጣችላቸው በፈረንች 99ዎቹ በኢትዮጵያ ሰማንያዎቹም አደንዛዥ አደንዛጅ እጽ በማዘዋወር የወንጀል ሥራ የከበሩ ከፍተኛ የጦር ማረክተኞች ነበረ። በቬንዙዌላ ባሕርና ሰማይ ዙሪያ የእሳት አጥር የገጠገጦት ዶናልድ ትራምፕ እስካሁን ድረስ ባስመጥቷቸው ከሀያ ያላነሱ ጀልባዎች ዕጽ አዘዋሪዎች ነበሩ ያሏቸው ሰማንያ ሰዎችን አስገድለዋል። ዘ ኒውዮርክ ታይምስ ባለፈው አርብ እንዳትተው ከሆነ ስጋት ውስጥ የከትቷቸውን የቬንዙዌላውን መሪ ማዱሮን ፕሬዚደንት ዶናልድ ትራምፕ ውስጥ ለውስጥ አነጋግረዋቸዋል። አርፎ ተርፎም ማዱሮ ወደ አሜሪካ ብቅ ብለው እንዲያነጋግሯቸው የሚፈልጉ መሆናቸውን ገልጸውላቸዋል ይላል። የሆነና ከንግግሩ ባለፈ ለዚህ ቀን ተብሎ የተቆረጠ ነገር እንደሌለ ጋዜጣው ዘግቧል። እንዲህ አይነቱ የፕሬዝደንት ዶናልድ ትራምፕ እሳትና ውሃ ፖሊሲ እንደ ጥበብ እየተቆጠረላቸው ነው። አንድም ጥይት ሳይተኩሱ የፈለጉትን ለማግኘት የሚያደርጉት መጠበብ ተደርጎ እየታየ ነው። የሆነና የትናንት የአየር ክልል ዘጊ መልእክታቸው እንደዋዛ የሚታይ ሊሆን እንደማይችል ያስጠነቅቃሉ። አየር መንገዶች ወደ ቬንዙዌላ የአየር ክልል ዙሪያ ትውር እንዳይል ስትል የአየር ክልሉ አሁን ዝግ ነው ብለህ ስታውጅ በጣም በጣም አደገኛ አደጋ ፈጣሪ መልእክት እያስተላለፍክ ነው ይላሉ ኤክስፐርቶች። ኢሳይያስ የቬንዙዌላው ፕሬዚዳንት ማዱሮ በሀገራቸው ውስጥ ነው የሚገኙት። የአየር ክልላቸው ትናንትና በአሜሪካ ሰዓት አቆጣጠር ጠዋት ቅዳሜም ዝግ ሆኗል። እስካሁን ድረስ ሁኔታውን ስንከታተል ቆይተናል። ሰማዩም መሬቱም በሰማይ አድሯል፣ ቬንዙዌላ ውስጥ። አለም እንግዲህ ፕሬዚዳንት ማዱሮ የአየር ክልላቸው ተዘግቷል። ከዚህ በኋላ በአየር የመውጣት እድላቸው በጣም ያመነመነ ነው ማለት እንችላለን። ግን አለም፣ እኔ ስለ ቬንዙዌላ ነው አሁን አንተን መጠየቅ የምፈልገው። ቬንዙዌላ የነዳጅ ሀብቷ ምን ያህል ነው? እስቲ እንደው ስለ ቬንዙዌላ አንዳንድ ነገር ብትነግረኝ። ገናን በቤተልሔም ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደባት ስፍራ ታላቅ መንፈሳዊ ጉዞ ወደ ቅድስቲቱ አገር ኢየሩሳሌም፣ ጰራቅሊጦስ የጉዞ ወኪል ይህን ታላቅ መንፈሳዊ ጉዞ አዘጋጅቷል።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 ምቹ በሆኑ ማረፊያዎች አሳርፎ በታወቁ ሼፎች በተዘጋጁ ምግቦችና ምቾት ባላቸው የጉዞ መኪናዎች መንፈሳዊና ታሪካዊ ቦታዎችን በምቾት ሊያስጎበኞ ከወዲሁ ዝግጅቱን ጨርሶ እርሶን ይጠብቃል። እንደዚሁም ለደብረ ዘይትና ለፋሲካ ምዝገባ ጀምረናል። አድራሻችን መገናኛ ለም ሆቴል ፊት ለፊት ወላንሳና ዘለቀ ህንፃ አንደኛ ፎቅ ቢሮ ቁጥር 45 46 ነው። ለበለጠ መረጃ በ0939 666611 ወይም በ0931717171 ይደውሉ። ጵራቅሊጦስ የጉዞ ወኪል እንግዲህ እንዳለመታደል ሆኖ ቬንዙዌላ በሀብታም ተወን ዘንድ ህዝቧ ከነሳውዲ አረቢያ በበለጠ በሀብት የተቀለጠለጠ ባለጸጋ ይሆን ዘንድ ከእግራቸው ስር የተረጋገጠ የተገኘ ያለ የሚወጣ የሚሸጥ የ303 ቢሊዮን በርሜል ነዳጅ ዘይታል በዓለማችን ከፍተኛ የተረጋገጠ የነዳጅ ዘይት ክምችት ያላት አገር ናት። ቬንዙዌላ የ30 ሚሊዮን አገር ናት። ከህዝቧ ቁጥር አንጻር ስታየው ያላትን ክምችት ስትመለከተው ከዚህ ከሰላጤ ሀገሮች ባለጸጎች መካከል አንዷ አውራ መሆን ማለት፣ በሀብት ደረጃ ለማለት ፈልጌ ነው። እንትናቸው የሚገናኙ ሆነው አይደለም። የላቲን አሜሪካ ነው። በዚህ ደረጃ በላቲን አሜሪካ በሀብት የረሰረሰ ህዝብ መሆን ነበረበት የቬንዙዌላ ነገር ግን የሀብት ክምችት አንድ ነገር ነው፣ ሀብትን ለመጠቀም መቻል ሌላ ነገር ነው። እና ምን ያህል ሀገሪቱ በድህነት ተቆራምዳ የምትገኝና ብዙዎቹ ዜጎቿ ወደ አሜሪካ የሚሰደዱ ናቸው። አንዱ ለምሳሌ የአሜሪካ ስደተኞችን ወደ ሀገራቸው ህገ ወጥ በሚል እየጠፈረች ለመመለስ በምታደርገው ጥረት ውስጥ ኢላማ የተደረጉ ህዝቦች ናቸው ቬንዙዌላዎች። ልብ አድርግ እግራቸው ስር ይህን ያህል ሀብት እያለ ምን ያህል ሀብቱን ለመጠቀም እንዳልቻሉ ለመግለጽ ያክል በፈረንጅ 2023 ከሁለት ዓመት በፊት ማለት ነው ቬንዙዌላ እንግዲህ በአሜሪክ በዶናልድ ትራምፕ ስልጣን ላይ ከመጡ በኋላ ሁለት ጊዜ ማዕቀብ ጥለውባታል በመጀመሪያው ማዕቀብ ጥለውባታል ከዛ በኋላ ማዕቀቡን አጥብቀውታል ትልቁ ገበያ አሜሪካ ነበር አሜሪካ ገበያ ውስጥ እንዳትሸጥ አድርገውታል ነዳጁን ከዚህም በተጨማሪ ወደ ሌሎች ሀገሮችም ነዳጇን እንዳትሸጥ ይሄ ማዕቀቡ የገንዘብ ተቋሞቶችን ይዘጋባታል። እንደገና ከቬንዙዌላ ጋር የሚናገዱ ነዳጅ የሚገዙ ሀገሮች ላይ የነሱ ምርት ወደ አሜሪካ የሚገባ ምርታቸው ላይ የ25 በመቶ ታሪፍ ለመጣል የሚዝት ነው ያው የተለመደው። ዋናዋ ገዢ ቻይና ናት፣ አሜሪካ ከቬንዙዌላ መግዛት ካቆመች በኋላ ማለት ነው። ስለዚህ ለግንዛቤ ያክል አንዳንድ ጊዜ ይውል ይህንን ጸጋ ይህንን ነዳጅ ሀብት ማግኘት አንድ ነገር ነው፣ ለመጠቀም መቻል ሌላ ነገር ነው። ለአንዳንዶቹ መርገምት ነው የሚሆነው፣ ለህዝባቸው መርገምት ነው የሚሆነው። ለማነጻጸሪያ ብንመለከት ሁለተኛው የምድራችን የነዳጅ ክምችት ያላት ሀገር ሳውዲ አረቢያ ናት። 267 ቢሊዮን በርሜል ክምችት አላት። ሶስተኛዋ ካናዳ 163 ቢሊዮን በርሜል ክምችት አራተኛዋ አሜሪካ ናት፣ 55 ቢሊዮን በርሜል ክምችት ነው ያላት። በመጠቀም ደረጃ ስንመለከት ሩሲያ በዚህ እንትን ውስጥ የለችም ማለት ነው። አምስተኛ ስድስተኛ የሚል ዝርዝር አለ፣ አራቱም ብቻ ስለወሰድኩ ነው። በዚህ ደረጃ ስንመለከት ሳውዲ አረቢያ ሳዑዲ አረቢያ በ2023 181 ቢሊዮን ዶላር ነው ያገኘችው ከነዳጅ ሽያጭ 181 ቢሊዮን። አራተኛ ደረጃ ላይ የምትገኘው አሜሪካ 125 ቢሊዮን ዶላር ነው ከነዳጅ ሽያጭ ያገኘችው። አሁን ቬንዙዌላን ስትወስዳት አራት ቢሊዮን ዶላር ነው። ሳዑዲ አረቢያ 45 ጥፍ አሜሪካ 31 ጥፍ የአክል ገበያ ግብተዋል ይሄ በጣም አሳዛኝ ነገር ነው። እና የነዳጅ ሀብት ጸጋም መርገምትም ነው። ይህንን ሀብት እንደሚያገኘው አገር ስልጠት፣ ብቃት እና የፖለቲካ መሰላሰል ይጠይቃል። እና በዚህ ደረጃ የምትገኝ አሳዛኝ ሀገር ናት። ይሁንና ይቺ ሀገር አንዱ ዘአነት ሁኔታ ውስጥ ካስገባት ውስጥ በ9 98 ወደ ስልጣን የመጡት የቻቬዝ መንግስት ሶሻሊስታዊ መንግስት አሜሪካ ጓሮ ስር መመስረቱ አንዱ ሌላ ኩባ አድርጎ የፈጠረው ክስተት ነው እና ይህ አይነቱ ግጭት ከአሜሪካ ጋር ያለ ግጭት ወይም ደግሞ ይሄ ከፍተኛ የነዳጅ ሀብት ያላት አገርናት አሜሪካ አይኗ ልታነሳ አችልም። ከዚች ሀገር ላይ ምንም ልታደረጓ አችልም። ስለዚህ በዚህ እውነታ ምክንያት በጉስቁልና እና በትርምስ ውስጥ የምትገኝ ሀገር ናት ቬንዙዌላ። ዓለም አሁን እንግዲህ ቬንዙዌላ የአየር ክልልም በምድርም የተከለከለ ከሆነ ማዱሮ ለመዋጋት ዝግጁ ሆነዋል ብለን መውሰድ እንችላለን ወይ? አሁን ባለው ሁኔታ አሜሪካም ኦሬዲ የባህር ከበባው እንዳለ ነው። የአየር ኃይል ከበባውም እንዳለ ነው። መሬት ላይ ደግሞ በሀገሪቱ ግዛት ውስጥ የሲአይኤ ህቡ እንቅስቃሴንም አዘዋል። በዚህ ሰዓት ለምሳሌ ሲአይኤ በቬንዙዌላ ውስጥ ይንቀሳቀሳል። እንደዚህ አይነት ህቡ እንቅስቃሴ ማለት ለምሳሌ ኢላማ መረጣ፣ ለምሳሌ ክትትል፣ መረጃ መሰብሰብ። የመረጃ መሰብሰብ አይነቱ በጣም ብዙ ነው። በቀጥታም ጥቃት ማድረስንም አንዳንድ የማስጀመሪያ ጥቃቶችን መጀመርን ሁሉ ሊያካትት ይችላል። እንደ ምሳሌ ለማሳየት ያክል ለምሳሌ አሁን ባለፈው ሰኔ ወር ጁን እስራኤል ኢራን ላይ በዘመተችበት ወቅት ከእስራኤል የሄዱ የጦር ጀቶች ብቻ አልነበሩም ይደበድቡ የነበሩት። የመጀመሪያውን ድብደባ ያደረጉት እዛው ኢራን ውስጥ ሞሳድ በህቡ ያደራጀው የሰው አልባ ተዋጊዎች የኢራንን ሚሳይሎች ይመቱ ነበር። አንዳንድ ቁልፍ ቦታዎች ይመቱ ነበረ። ስለዚህ ጥቃቱ የተጀመረው ኢራን ውስጥ ነው ማለት ያ ይሄ እንዲህ አይነቱ ነው ኮቨርት ኦፕሬሽን የሚሉት ማለት ነው። አሁንም ሲአይኤ እንዲህ አይነት የህቡ እንቅስቃሴ እንዲያደርግ ትእዛዝ ይሰጡታል። በይፋ አንደኛም እንዲህ አይነት ያልተጠበቁ ጥቃቶችን ሊያደርስ ይችላል። ጥቃቶቹን ባያደርስ እንኳ የሚመቱ ኢላማዎችን ለምሳሌ አመራሩ፣ ለምሳሌ ፕሬዚደንት ዶናልድ ትራምፕ ዲካፒቴሽን የምንለውን የቬንዙዌላን የማዱሮን መንግስት መቅላት የሚል ፖሊሲ የሚያራምዱ ከሆነ አየር ኃይሉም ባህር ኃይሉም ከመተኮሱ በፊት የአገዛዙ ሰዎች፣ ቁልፍ ሰዎች የት ይገኛሉ የሚለውን ነገር ይመርጃል ማለት ነው ለምሳሌ ማዱሮ ቤተመንግስት ናቸው ብሎ የሚያሰብሰው ካለ በአሁኑ ሰዓት ተላላ ነው ከተወሰኑ ጊዜ ወዲህ በጣም እርግጠኛ ሆነ መናገር ይቻላል ማዱሮ የት ውለው የት እንደሚያድሩ ግልጽ ሊሆን አይችልም ለደህንነት ሲባል ማለት ነው መንግስታቸው የመንግስታቸው ሰዎች ማለት ነው ሲአይኤ ህቡ እንቅስቃሴ እያደረገ ነው ማለት እነዚያንን ነገሮችን ይከታተላል ከውስጡ ነው ያስመታል ማለት ነው እና ስለዚህ እነዚህን ደረበ ስትመለከት ቬንዙዌላ የከፋ የጦርነት መንጋጋ ውስጥ ናት እና የትናንትናው የትናንትናው ይህንም ጦርነት ጀምር የሚል እምቅ አደጋ የያዘ መግለጫ ነው የዶናልድ ትራምፕ እና በጣም እርግጠኛ ሆኖ ለመናገር ዶናልድ ትራምፕ ልብ አድርግ፣ በውስጥ ለውስጥ ዘ ኒውዮርክ ታይምስ እንደሚነግረን ማዱሮን አነጋግረውታል ይላል። በዙሪያው እሳት አጥረህ በዚህ በኩል ማዱሮን አነጋግረዋል። እንደውም ወደዚህ ብቅበልና ላነጋግር ብለዋል የሚለው እና ፕሬዚደንት ዶናልድ ትራምፕ ክውድ እንግዝ የሚያደርግ መግለጫ ወይም ሁኔታ ከፈጠሩ በኋላ በበነጋታው ደግሞ እንደ ድመት ፀጉር የሚለሰልስ አቀራረብ ያላቸው እና ይሄ ምንድን ነው አሸብረው ያለ ተኩስ እጅ ስጥ የምፈልገውን አድርግ የሚል መላ ነው። በሚቀጥሉት ቀናት ዛሬን ጨምሮ ባሉት ውስጥ በቬንዙዌላ ውስጥ ቢያንስ ውስጥ ለውስጥ የሚደረግ እንቅስቃሴ ካልኖረ በማንኛውም ሰዓት እሳት ሊፈንዳ ይችላል ማለት ነው። በቬንዙዌላ ኢሳያስ ዓለም ማዱሮ በሕዝባቸው ያላቸው ተቀባይነት ምን ያህል ነው? የማዱሮ እንግዲህ እንደሚናገሩት ከሆነ ይሄ የአሜሪካን አጠቃላይ እንቅስቃሴ እኔን ስልጣኔን ባልተገባ መልኩ ለማስለቀቅ የተደረገ ነው እያሉ ነው ና ያሉት። ከህዝብ አንጻር ስ ማዱሮ እንዴት ናቸው? ፊሶን ሪል ስቴት በቦሌ በሻሌ አያት ዞን አምስት የሚገኝ 45 ሺህ ካሬ ላይ ያረፈ ዘመናዊ የመኖሪያ መንደር ከስቱዲዮ ጀምሮ ከባለ አንድ እስከ ባለ ሶስት መኝታ ክፍል አፓርትመንት ቅንጡ ጂ ፕላስ ቪላዎችና ታውን ሐውስ በውስጡ ያካትተ ግቢ አፓርትመንቶቻችን የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ ሶስት ቤዝመንት ፓርኪንግ፣ ሁለት ሊፍት፣ 24 ሰዓት ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ መኪና ማቆሚያና በድህንነት ካሜራዎች እየታገዘና ብቃት ባለው የህንፃ አስተዳደር የተሟሉ ናቸው። ጂፕላስቱ ቪላችን በውስጡ ስድስት መኝታ ቤቶች፣ ሰባት መታጠቢያ ቤቶች፣ ሁለት ሳሎን እንዲሁም አንድ ባህላዊና አንድ ዘመናዊ ኩሽና በውስጡ የያዘ ሲሆን በ340 ካሬ ላይ ያረፈ ሶስት መኪና ማቆም የሚያስችል ሰፊ ቦታ ያለው ነው። ጂ ፕላስ 2 ታውን ሃውስ አምስት የመኝታ ቤት ስድስት መታጠቢያ ቤቶች እንዲሁም አንድ ባህላዊና ዘመናዊ ኩሽና በውስጡ የያዘ ሲሆን በ190 ካሬ ላይ ያረፈ ሁለት መኪና ማቆም የሚያስችል ሰፊ ቦታ ያለው ነው። በአጭር ጊዜ ውስጥ ለመረከብ ቤቶቻችንን መጥተው የድሎ እያድርጎ የገንዘብ ገንዘብነቱ እንዲህ ዐይነት ቅርስ ላይ ሲያውሉት ነው አሁኑ ነው። በስልክ ቁጥር 0952787878 ወይም 952797979 ይደውሉልን። ፊሶን ሪል ስቴት። ኢሳያስን ለመናገር ከባድ ነው፣ ምክንያቱም ማለት የሚቻለው ለምሳሌ አሁን ትልቁ ውዝግብ ባለፈው ዓመት ምርጫ በተካሄደበት ጊዜ ማድሮ ተሸንፈዋል ነው እና ተቃዋሚዋ ደጋፊ ምዕራባውያን የሆኑ ተቃዋሚ አሸንፈዋል ነው፣ እና ማዱሮ አጭበርብረዋል ነው። ማዱሮ ደግሞ የለም እኔ ነኝ ያሸነፍኩት ነው የሚሉት። እንግዲህ ይሄ እንደምታውቀው ቢያንስ ሀገሪቱ ለሁለት ጠንካራ በሆነ ሁኔታ መከፈሏን ያሳያል። በዛው መጠን ሰውየውን የሀገሪቱ መከራ አድርገው የሚቆጥራቸው ዜጋ አለ። በሌላ በኩል ደግሞ ማዱሮ እንግዲህ የቻቬዝን ጎዳና በመከተል የድሃ አባት ናቸው ብሎ የሚያምን ሌላ ህዝብ አለ። እንደነገርኩ እውነቱን ለመናገር ምዕራባውያን የማይፈልጉትን ወይም በነሱ አስተሳሰብ ውስጥ የማይሄደውን ሀገር ይሄ ማለት አንድ ሀገር ደግሞ ከምዕራባውያን ጋር ስለተጋጨ ጻድቅ አድርገዋል። አይደለም አዘ ዘዴ የትኛውም መንግስት መገምገም ያለበት የሚያራምደውን ፖሊሲ ሆነ ፍጥረቱ እና እምነቱ ህዝቡን መጥቀም አለበት። አለም የህዝቡን ነፃነት የህዝቡን ሰብአዊ መብትና የህዝቡን ኢኮኖሚያዊ ጥቅም ሁሉ እና ማረጋገጥ የሚችል ነው። አንዱ መጠበብ የሚያስፈልገው ነገር ይሄ ነው እና በዚህ ሂደት ውስጥ ለምሳሌ በቻቤዝ ጊዜ ሪልህን መናገር ይቻላል። ስሜታ ይሆን ምክንያቱም በቻቤዝ ጊዜ ብዙ ድሆች ከድህነት አረንቋ ወጥተዋል። ዘላቂነት ይኑሮ አይኑረው እንደ ፖሊሲ ያዋጣ ያዋጣ ኤክስፐርቶች ምን የሚበሉ አይበሉ፣ ቻቬዝ ቢያንስ ቢያንስ በግማሽ የሀገሪቱ ህዝብ እንደ አባት የሚቆጠሩ መሪ እንደነበሩ መናገር ይቻላል። ስለማዱሮ ግን የዛን ያህል መናገር የሚቻል አይመስለኝም። ስለዚህ ዞሮ ዞሮ ቬንዙዌላ መከራ ውስጥ ያለች ሀገር ነች። መከራው ከውጭ የተጫነባት ሊሆን ይችላል እና አሁን እንዳልኩ የአሜሪካ ግፊትም እንደዚህ አይነት ራሱ ማዕቀቦቹ መከራ ውስጥ ነው የሚቀቱ። አሁን ስለ ኢራን የምናውራው ነገር ምንድን ነው? ኢራን ቤዚካሊ የዋጥረት ውስጥ ገብታ ላይ ሲባል ከመንግስታቸው ፖሊሲ ከአየር ንብረት ከድርቁ፣ በሶስተኛ ደረጃ እየጠቀሰ ያለው የምዕራብ ማዕቀብ ነው። ስለዚህ ቀላል አይደለም፣ ማዕቀቡም ቀላል አይደለም፣ ህዝብ ላይ ችግርና መከረ ማምጣት ዞሮ ዞሮ ይሄ የሁኔታዎችን የዓለም ሁኔታ ነው። እና ከዚያ አንጻር ስታየው የማዶሮ መንግስት በቻቤዝ መጠን የህዝብ አለኝታና የህዝብ ፍቅር ያለው ነው ለማለት ግን የሚያስደፍር ሁኔታ የለም። ይህም ቢሆን ግን የቬንዙዌላ ጉዳይ ነው። ይህም ቢሆን የቬንዙዌላ ጉዳይ ነው። አሜሪካ እዛኛው ሀገር ገብታ እንደዚህ መሆን አለብ ብላ ለዛ ህዝብ አዛኝ ተቆርቋሪ ሆና አንዱን ጥላ ሌላው ልታደረግለት አትችልም። ይህንን ነው እየተናገሩ ያሉት አለም አቀፍ ህግን የጣሰ ነው ነው የሚሉት ስለዚህ አለም እንግዲህ በማንኛውም መንገድ ነግበኔ ነው ምክንያቱም ዛሬ ቤንዚ ከዚህ በፊት ሆነዋል ኢሳያስ በሰመግ ባለፈው ትናንት ተነጋግረናል በፈረንጅ 89 ዓ ም ፓናማ ውስጥ ማኑኤል አንቶኒ ኖሬጋ አይ ቲንክ በእስር ቤት የሞቱ ይመስለኛል። ካለሞቱ የሚገርም ነው። የአሜሪካ ወህኒ ቤት ነው የሚገኙት። በመፈንቅለ መንግስት ስልጣን የያዙ ጀኔራል ነበሩ። ከዛ በኋላ አሜሪካ እኚህን ሰው በተመሳሳይ ሁኔታ እንደ ማዱሮ በዕጽ አዘዋዋሪነት በመወንጀል ጦር አዝመታ ገብታ ብዙ ኢላማዎችን መታ እና ሰውየው አምልጠው ቫቲካን ኤምባሲ ገብተው ለተወሰነ ቀናት ያክልን ቫቲካን ውስጥ መቆየት ችሎ ነበር። ጠቅላላ የቫቲካን ኤምባሲን ግንብ ዙሪያ አሉአሉ አድርጋ ማቋረጥ መግለጫ እጅን ስጥ ሚል በስታስተላልፍ እነዛ ካህናት ናቸው እባክዎ ውጡልን አሉ። መጨረሻ ላይ የፓናማ ፕሬዚደንት እጃቸው ላይ ካቴና ተደርጎ የዚህ የሰርቢያው መሪ በሄሊኮፕተር የተወሰዱበት ወደ ሄግ እጃቸው በካቴና ታስሮ እሱን በሚያስታውስ መልኩ እንደውም የቀደመ ነው ይሄ በዛ መልኩ ወደ አሜሪካ ሄደው በፍርድ ቤት ወደ ወህኒ ቤት ተፈርዶባቸው የገቡ መሆኑ ይታወቃል። እና እንግዲህ ሁለተኛው ምዕራፍ ነው የሚሆነው። እንግዲህ ቬንዙዌላ ላይ ይሄ ሁኔታ ውስጥ ለውስጥ ንግግር ወይ ማዱሮ የወንድ መውጫ ተዘጋጅቶላቸው ከሀገር መውጣት እንዳለባቸው መተማመን ተፈጥሮ አሜሪካ መውጫ ልትሰጣቸው ትችላለች። ከዚህ ውጭ ሊሆን የሚችል ነገር የለም። ከስልጣን እንዲወርዱ ነው ዶናልድ ትራምፕ ይህን እርምጃ እየወሰዱ ያሉት እና ማስተዋልም አለብን። ይህንን የስልጣን ቦታ ለመረከብ ዝግጁ የሆኑ በባለፈው ዓመት ምርጫ አሸናፊ እንደሆኑ የታመነባቸው ወይዘሮ አሉ። የኖቤል ሰላም አሸናፊ የሆኑት ማለት ነው የ2024 እና የእሳቸውንም የመጀመሪያ መግለጫ ማወቅ አለብን። ሽልማቱን ለዶናልድ ትራምፕ ሰጥተዋል እኮ ማለት ሽልማቱን እንካ ሳይሆን ለእሳቸው መታሰብ የሆኑልኝ ለሳቸው ስራ ይገባቸዋል መሸለም ነበረባቸው እስከማለት ደርሰዋል። ስለዚህ በሌላ አነጋገር ማዱሮ ይህን ስልጣን ጥለው በሄዱ በሰዓታት ልዩነት ወይዘሮዋ እንደሚቀመጡ መገመት ይቻላል። ከማዱሮ ጋር መንግስት ጋር ተያይዞ ብዙ ሊመቱ የሚችሉ ወይም ከዚህ ከቦታ ሊያጡ የሚችሉ ጠቅላላ መንግስቱ አለ። እንደዚህም ወታደራዊ ባለሥልጣኖችም የዚህ ተጠቂ ነው የሚሆኑት። ከዛ በኋላ ግን ሴትዮዋ ስልጣኑ ላይ እንደሚመጡና አሜሪካም ማዕቀቦችን በማንሳት በመሳሰሉ የቬንዙዌላን ሁኔታ እጅግ የተሻለ እንዲሆን እንደምታደርግ ነው የሚጠበቀው እና ምናልባት ከዚህ በኋላ ሊቀጥል የሚችለው ውስጥ ውስጡን ሰውየው አገር ጥለው እንዲወጡ በገዛ ፈቃዳቸው ወደሆነ ለተቀባይነት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 ጌታችን ከተወለደበት ቤተልሔም፣ ቀራኒዮ፣ ጎሎጎታ፣ ናዝሬትን፣ ጌት ሰማኔንና ቃና ዘገሊላን ይጎበኛሉ። በዮርዳኖስ ወንዝም ይጠንበቃሉ። በተጨማሪም ገዳመ ቆሮንጦስን፣ ጌታ የተንገላታበትን 14ቱን ምዕራፎች፣ ሞት ባሕርና ሌሎች በርካታ ቅዱሳን ስፍራዎችን ያስጎበኞትና በመልካም አቀባበል ተቀብሎ ረጅም ዓመታት ባካበተው የማስጎብኘት አገልግሎት እና ልምድ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

45000 ካሬ ላይ ያረፈ ዘመናዊ የመኖሪያ መንደር ከስቱዲዮ ጀምሮ ከባለ አንድ እስከ ባለ ሶስት መኝታ ክፍል አፓርትመንት፣ ቅንጡ ጂ ፕላስ ቪላዎችና ታውን ሐውስ በውስጡ ያካተተ ግቢ አፓርትመንቶቻችን፣ የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ ሶስት ቤዝመንት ፓርኪንግ፣ ሁለት ሊፍት፣ 24 ሰዓት ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያና በደህንነት ካሜራዎች እየታገዘና ብቃት ባለው ይህን አስተዳደር የተሟሉ ናቸው። ጂፕራስቱ ቪላችን በውስጡ ስድስት መኝታ ቤቶች፣ ሰባት መታጠቢያ ቤቶች፣ ሁለት ሳሎን እንዲሁም አንድ ባህላዊና አንድ ዘመናዊ ኩሽና በውስጡ የያዘ ሲሆን በ340 ካሬ ላይ ያረፈ ሦስት መኪና ማቆም የሚያስችል ሰፊ ቦታ ያለው ነው። ጂ ፕላስ ቱ ታውን ሃውስ አምስት የመኝታ ቤት ስድስት መታጠቢያ ቤቶች እንዲሁም አንድ ባህላዊና ዘመናዊ ኩሽና በውስጡ የያዘ ሲሆን በ190 ካሬ ላይ ያረፈ ሁለት መኪና ማቆም የሚያስችል ሰፊ ቦታ ያለው ነው። በአጭር ጊዜ ውስጥ ለመረከብ ቤቶቻችንን መጥተው የግሎ እያድርጉ የገንዘብ ገንዘብነቱ እንዲህ አይነት ቅርስ ላይ ሲያውሉት ነው። አሁኑ ነው በስልክ ቁጥር 0952787878 ወይም 0952797979 ይደውሉልን። ፊሳን ሪል ስቴት